እንዴት ናችሁ ቤተሰቦች? ደህና ናችሁ ወይ? አላችሁልኝ ወይ? እኔ ያለው እግዚአብሔር ይመስገን፣ በያላችሁበት አለን። በርቻ ሰላማችሁ ይብዛልኝ ይስፈርልኝ። የእኔ ምርጣ ምርጦች፣ የእኔ ውዶች፣ የእኔ አንደኞች እንዴት ናችሁልኝ? ደህና ናችሁ ወይ? አለን አለን አለን። ክብሩ ይስፋ የመድኃኒዓለም። ዛሬ እንግዲህ ናንዬና ሀይሚዬ ተገናኝተዋል፣ እንዲሁም ደስ በሚል ቪዲዮ መተዋል። ብሩኬ ምን እንደዛው እጅግ በጣም ስጠብቀው የነበረ ነገር ነው በነገራችን ላይ ብሩኬ የመጣበት ቤት ጀማል ብሩኬ ምን እንደምልህ ምን እንደምልህ አላውቅም ዛሬ እግዚአብሔር ነው ምን እንደምልህ በቃ ይሄን ነገር ሁሌ በውስጤ ሳስበው የነበረ ነው ሁሌ ስመኘው የነበረ ነው ጀማል እና ብሩኬ ተገናኝተው አንድ ቪዲዮ ቢያሰራው በቃ ብዬ ሁሌ የምመኘው ነገር ነበር ምክንያቱም ብሩኬና ሀይሚ ያሉበት ቦታ ሁሉ በቃ ጨረቃ ፋሚሊ ተከትለው ነው የሚሄዱት። ሰብስክራይብ አለ፣ ስኬት አለ፣ ደስታ አለ፣ ድምቀት አለና የእኔ ድምቀት ብሩኬ በጣም በጣም በጣም በጣም ነው የማመሰግን። የምር በጣም ስመኘው የነበረው ነገር እንደው እመብርሃን እንደው አንቺ ቅድስት ድንግል ማርያም እንደው ከፍ አድርገው እንደዚህ ሰውን ከፍ ለማድረግ እንደምትጥር እንደው አንተንም ከፍ ታርግ እንደው እግዚአብሔር ከፍ ያርገ፣ የሰውን ከፍታ እንደምትፈልግ ወይም በቃ እንደው ጀማል ማለት ታቁታላችሁ ሁላችሁ። መበረታታት የሚገባው ልጅ ማደግ ያለበት ልጅ እና እንግዲህ ስለ ዛሬ ብሩኬ ነጀማል ቤት ነው አምሳ ሺ ያስገቡት ብሎ ሼር አድርጎታል እና እባካችሁ እየገባችሁ ሁላችሁም ሰብስክራይብ አድርጉ ብለህ ነው ብሩኬ። እንዲ እኔ በሶስት ኢሜል ሰብስክራይብ አድርግ ያለሁ በሶስት ኢሜል በሶስት ስልክ ማለት ነው። በእኔ በባሌ እና በባሌ ጓደኛ ስልክ ሰብስክራይብ አድርጌያለሁ። ቢያንስ ላይክ ና ቪው ይጠቅመዋል። ሳንቲም ባይቆጥር ኢትዮጵያ ስለሆንኩ እና በሳንቲም ላይ ቆጥር ይችላል። ግን እኔ ላይክ ካደረግኩኝ ሌላው ጋር እንዲደርስ ያደርጋል። በሶስቴ ስልኬ ሰብስክራይብ አድርጌያለሁ እና እባካችሁ ሰብስክራይብ አድርግ። በቃ በጣም ሊበረታታ የሚገባው ልጅ ማለት ጀማል ጀማል ነው። የምር በጣም በቃ ደስ የሚል ልጅ እና የሚያሳዝን በቃ መረዳት ያለበት ልጅ ነው እና እግዚአብሔር ከፍ ያርገህ። አምሳሽ አስገቡት ብሏል ብሩኬ። የባካችሁ ተረባርበን ሁላችንም አምሳሽ እናስገባው። በቃ እንረባረብ፣ ሁላችንም የድርሻችንን እንወጣ። ምክንያቱም ሰውን ለመርዳት ሰው መሆን በቂ ነው። በቃ እኛ እሱን ለመርዳት ሰብስክራይብ ማድረግ በቂ ነው። ሰብስክራይብ ደግሞ ከኪሳችን ምንም የሚወጣ ነገር የለም። በቃ ሰብስክራይብ ነው ምንም በቃ ሰው መሆንና መልካም መሆን ቀን መሆን በቂ ነው እና እባካችሁ ሰብስክራይብ አድርጉ። እጅ ማለት ብሩኪ ደግሞ ሼር አድርጉለታል። የ ሀምሳ ሺህ ይገባል ብዬ ተስፋ አደርጋለሁ። የእኛ ጨረቃዎች መቼም እናንተ እኔ እንጃ፣ ቃል ያንሰኛል። እናንተ እኔ እንጃ፣ ማንም እንደዚህ አያደርግም። እውነት ለመናገር ማንም በተለይ አንዳንድ ቅንቃሜ ቱበሮች ማለት ነው እውነቴን ነው የምላችሁ። ከእናንተ ትንሽ ዝቅ ያለ ዩቱበር ሲደውልላችሁ አበረታቱን ሲሏችሁ ሼር አድርጉልን ሲሏችሁ ስልክ የምትዘጉ ብሎክ የምታደርጉ ሰዎች እኔ አልራገብም። ምክንያቱም ለፍታችሁ ነው እዚህ የደረሳችሁት። ግን ሰውን ብታበረታቱ እናንተ በጣም ብዙ ለፍታችኋል፣ ደግማችኋል፣ እናውቃለን። ግን ደግሞ አንድ ሰውን ደግሞ ብትስቡ ምን ችግር አለው? እውነት አንዳንድ ዩቱበሮች በጣም በጣም ታሳዝናላችሁ። በእውነት በእውነት ታሳዝናላችሁ። ለአንድ ሸር አርባ ሺ ሀምሳ ሺ የሚጠይቁ ዩቱበሮች አሉ። እውነት ፈጣሪ ፍሩ፣ እግዚአብሔር ፍሩ። እውነት ነው የምላችሁ ሼር ምንም ማለት አይደለም። እና ብርኬ ፈጣሪ ይባርክ፣ ፈጣሪ ይባርክ። ሌላ ምንም ማለት ሀይሚዬ ደግሞ ዛሬ ናኒ ጋር ናት። ለናኒ ወንድም እንግዲህ ገና ፈላ ነው፣ ጩጬ ነው። ውይ ተጫወቱበት እኮ። ናንዬ ታናሽ ወንድሜ በጣም አስቸግሮኛል፣ በጣም አስጨንቆኛል። ስለዚህ እሱን ስቄት ማድረግ እፈልጋለሁ ብላ ሀይሚዬ። መቼም ደግሞ ሀይሚዬ፣ ብሄድሽበት ቦታ ሁሉ ፕራንክ ከአንቺ ጋር ነው፣ በቃ ተንኮል ከአንቺ ጋር ነው አይደል? የእኔ ተንኮሎኛ የእኔ ሙዛዝዬ የእኔ ቆንጅዬ የእኔ አሳዛኝ የኔ ምን ልበለሽ ቡጥዬ ማለት ነው። እና እንግዲህ ተገናኝተው ለልጁም ቻናል ከፍተውለታል እሱም ደግሞ እኔ እንኳን ሳየው ወደ ሁለት ሺህ አምስት መቶ ደርሷል። እንግዲህ 52 ደቂቃ ምናምን ላይ ነው ያየሁት ቪዲዮ ግን ወደ 2000 ምናምን ደርሷል። እንግዲህ ሀዳሩን 20000፣ 30000 ነገ ከነገ ወዲያ እንደሚገባ አልጠራጠርም። እና አጠር ያለሽ ፕራንክም አድርገውታል በነገራችን ላይ ሀይሚዬ ታናሽ ወንድም አላት እንዴ? ታናሽ ወንድሞች አለች፣ ምን ጀምረዋል፣ መልስ ያተከነሽ ሰው አለ ማለት ነው። ሀይሚ ያተከነሽ በቃ ትናንሹ የዛሬ ልጆች ትናንሾች አለች። አንቺ ራስሽ ልጅ እኮ ነሽ፣ ገና መቼ አደግሽ ሀይሚዬ? አድሜሽ እኮ ገና ነው፣ አይምሮሽ አድጎ ነው እንጂ የዛሬ ልጆች አለች፣ ምን ጀምረዋል፣ መልስ ግን እውነቷን ነው እግዚአብሔር እኛ እኮ ለቤተሰቦቻችን እንኳን መልስ ይቅርና ምግብ ሲበሉ እንኳን እኔ እንኳን አያቴ ጋር ያደግኩት ያው ክፍለ ሀገር ነው ያደኩት። ያው የት እስከ ተወሰነ ዓመታት ማለት ነው እስከ አስራ ሁለት ዓመቴ ድረስ ገጠር ነኝ ነኝና ገጠር ሳድግን እንኳን አይደለም ለታላላቆቼ መልስ ይቅርና እንኳን አይደለም ሌላ ነገር ይቅርና እኔ አያቴን ዝቅ ብዬ እግሩን አጥቤ እነሱ ሲበሉ ደግሞ ቆሜ ኩራዛብርቼ ምናምን ነበረ። እንተለምለው እንጂ እንደዚህ መመላገጥ የለም ወፍ የለም። የአሁን ልጆች እንደዚህ አይነት ነገር የለም። ለእናትና ለአባቶቻቸው መልስ እኩል ይመላለሳሉ። እውነቷን ነው። እውነታችሁን ነው። ናን እየትክን ርር ብላ ኖሮ ዛሬ እንግዲህ ተበቅላላታለች። ሀይሚ አሰቃይታላታለች፣ ልክ እንደፈለገችው አድርጋ እና ቻናል ተከፍቶለታል። እንግዲህ እሱንም አበረታቶት እየገባችሁ ላይክ አድርጉት። እንግዲህ ሀይሚዬ ናት ያዘዘችው፣ ንግስቷ ናት ያዘዘችው። ንግስቷ አዛ ደግሞ ኖ ማለት የለም፣ በቃ ተከትሎ መሄድ ነው። በነገራችን ላይ ኮሜንቱ በስማ እንዳለ ሀይሚን አይቶ የመጣ ማን ነው? ሀይሚን አይቶ የመጣ ማን ነው? እንደኔ ነው የሚሉ እና ሁላችንም ሀይሚን አይተን ሄድ ነው። በቃ በቃ የሀይሚ ፎቶ ስለተደረገበት ብቻ ሀይሚን አይተን ሄድ ነው። ሌላ የትም አልሄድ ነው። እና ቅመሟ አዛለች እንግዲህ ያው በርታ ወደፊት። እንግዲህ እንደናንዬ ጉብስ እየጉብስ ዩቱበር እንደ እህደ እንደነ ሀብ እንደነ ሀይሚ እንደነ ብሩኬ ጥሩ ጥሩ አይዲያ እያመጣ ጥሩ ጥሩ አስተማሪ አስተማሪ ቪዲዮ ልጅ ጩጬ ነው ገና ልጅ ነው ታዳጊ ነው። እና ጥሩ ጥሩ ነገር ለወጣቱ ላንተ ኩዮች አርአያ እንደምትሆን ልክ እንደ ብሩኬ እና እንደ ሀብ ጥሩ ጥሩ ነገር ቪዲዮ በመስራትና በመልቀቅ ለኩዮችህ አርአያ እንደምትሆን አንጠራጠርም። እውቀቱ ብዙም የለውም። ገና አለመደም፣ ግን እያለማመዱ እያለማመዱት ነበር። እኔ እንኳን የማውቀው ብዙ ጊዜ ከነሀብን ጋር ሲሰራ ነው። እና ከነ ከነ ሀብ ጋር ከነ እንትና ጋር ከነ ብቻ ይሰራል። ከዩቱበሮች ጋር አለፍ አለፍ ብሎ ይሰራል። እና አጫጭር ቪዲዮ ነው ሲሰራ ማየው። እና በርታ ወንድሜ። ብዙ ትልቅ ደረጃ የምትደርስ ልጅ ነህ። ገና ገና ልጅ ነህ። አ በርታ፣ በርቱ፣ እንውዳችኋለን። ጨረቃዎች እንግዲህ ቤታችሁን ዘግታችሁ መቼም እዛም እዛም እያላችሁ ነው። ቡታ ጅራ ስትሄዱ እንደዛ ነው። በርቱ፣ እመቻችሁ። እሞ እሞ ውድድ ነው ማረጋችሁ ቤተሰቦቼ።